የሻዕቢያ ደጋፊዎችና በእጅ አዙር የሚያሰማራቸው ሚዲያዎች ስለ ኢትዮጵያ ለመጻፍ ፈጠራ አያልቅባቸውም። የጥፋትና የእልቂት አጀንዳዎቻቸውን ለማቀጣጠል እውነት ፍለጋን መማሰን አያስፈልጋቸውም። ከነሱ ዘንድ ኢትዮጵያን በተመለከተ አንዳች የአመለካከት ለውጥ የለም። በሳህል በረሃ ሆነውም ናቅፋ ተራራ ላይ ሲወጡም አይለወጡም። ከገጠር ወደ ከተማ ገብተውም፣ ከዋሻ ወደ ቤተ መንግስትም ዘልቀው አይሻሻሉም። ገንጣይ ታጣቂ ሆነውም መንግስት ሆነውም ቅንጣትን የሚያህል የአስተሳሰብ መቀየር የለም። ለእነሱ ያኔም ሆነ አሁን ኢትዮጵያ የተበታተነች፣ ተበጣጥሳ እነሱን የሚያካክሉ ብዙ ትናንሽ ለአገር ሩብ ጉዳይ የሆኑ ግዛቶች እንዲፈጠሩ ማድረግ ነው። ለዚህም ደም እስከ መክፈል ሄደዋል። ተላላኪዎቻቸውንም አሰማርተው ሰርተዋል። በመጨረሻም ይህንን ፕሮጀክት ለመፈጸም ሲሉ የራሱን የኢትዮጵያን መንግስት ተላላኪና ጉዳይ ፈጻሚያቸው አድርገው ተሰንብተዋል። ሻቢያ በቀዳማዊ ኃይለሥላሴም በደርግም በኢህአዲግም መንግስታት ወቅት ኢትዮጵያን ወግቶ በብልጽግና ዘመን ደግሞ የአብይ አህመድን ጦርና መንግስት እያዘዘ ኢትዮጵያ አስታጥቃው ኢትዮጵያውያንን ገድሏል፣ ዘርፏል። ኢትዮጵያን ወደ በርካታ ትናንሽ ፍርስራሾች ለመቀየር የሚደረገውን ጥረት አሳክቶ እንደ ኤርትራ አርበጠባብ የማድረጉን ጉዞ በተላላኪነት የፈጸመው መንግስት አሁን ደግሞ ኤርትራ ላይ ጦር እየሰበቀ ነው። እናም የሻዕቢያ ኃይሎች ትናንት የአማራንና የትግራይን ሕዝብ በብዙ እንደሰደቡትና እንደፈጁት ሁሉ አሁን ደግሞ የኦሮሞን ሕዝብ ለመዝለፍ የመጣላቸውን ሁሉ እየተናገሩ ናቸው ለአራትና አምስት ዓመታት በሎሌነት ያገለገላቸውን የሚጠሉትን አገርና ህዝብ ለመፍጀትና ለመዝረፍ የተባበራቸውን የአብይ አህመድንና የብርሃኑ ጁላን መንግስት ተገና አድርገው የኦሮሞን ህዝብ ለማዋረድ ይጠቅመናል ያሉትን ነገር ሁሉ እየወረወሩ ናቸው። ሮበርት ካፕላን እንዳለው ዘመን ተለውጦም ሻዕቢያ እድሜውም ጨምሮ ዛሬም በዋሻ አስተሳሰብ ከቤተ መንግስት ሆኖ አገር እየመራ ነውና ስለ ሰላማዊ ጉርብትናና ስለ ህዝቦች ቀጣይ ግንኙነት የሚጨነቅ ልብን አልፈጠረበትም። አሁን ደግሞ ብልጽግና ሰበብ ሰጥቶ በኦሮሞ ኢትዮጵያውያን ላይ ሌላ ፕሮፓጋንዳ እንዲከፈት ምክንያት ሆኗል። የአራት ኪሎ ስብስብም ቁራሽ በሚጥልላቸው የፕሮፓጋንዳ ሰራተኞቹና በሹመኞቹ በኩል ስለ አሰብና ቀይ ባህር፣ ስለ ሻቢያ መወገድና ኢሳያስ መባረር እየተናገረ ነው። ከዚህም የላቁ ብዙ ነገሮች እየተደረጉ እንደሆነ፣ ወታደራዊ ዝግጅቶችም እንደቀጠሉ በመዘገብ ላይ ነው። አብይ አህመድና ስብስባቸው የኢትዮጵያን የባህር በር የማግኘት ህጋዊ ጥያቄ በጉልበት ለማስመለስ ሲነሱ ለአገርና ህዝብ ሲሉ የሚያደርጉት ሊሆን አይችልም። አንድ ለአገሩና ለህዝቡ የሚያስ መንግስት በቅድሚያ የአገሩ ሰው ወጥቶ የሚገባበትን ሰላም ተናግሮ የማይታሰርበትን ነጻነት ሰርቶ ሀብት የሚያፈራበትን ስርዓት ይዘረጋል የሚለው እነ ዊድሮ ዊልሰን የውጭ ጉዳይ ፖሊሲ ማለት ውጤታማም የሚሆነው ከውስጥ ወደ ውጭ ማየት ሲችል ነው ብለው ከመጻፋቸውና ከመናገራቸው አስቀድሞ ነው። አሁን አብይ አህመድ በተባበሩት አረብ ኤምሬቶች እቅድና ፍላጎት ኤርትራ ላይ የሚከፍቱት ጦርነት ለኢትዮጵያ ምን ይፈይዳል ሳይሆን ዝናና ስልጣንን አብዝተው ለሚወዱት ለሳቸው ምን ይጠቅማቸዋል የሚለው መሰረታዊ ጥያቄ ነው። ዐቢይ እንደተመኙት የኤርትራ ጦርነት ቢቀናቸው ልክ ደርግ እንዳደረገው የሰሜኑ ድል በማዕከል ይደገማል እያሉ በሌሎች የኢትዮጵያ አካባቢዎች እንደገና አዲስና ነባር ጦርነታቸውን ሊቀጥሉ ነው ወይስ ሻቢያ እድል ቀንቶት ከሌሎች ታጣቂ ኃይሎችም ጋር ሆኖ ብልጽግናንም አሸንፎ የኡጋንዳው ኢዲ አሚን ዳዳ ታንዛኒያን በወረረ ማግስት ተሸንፎ ወደ መካከለኛው ምስራቅ እንዲፈረጥጥ እንደሆነው ሁሉ አብይም እንዲሁ ይሆናሉ ወይስ ልክ ከትግራይ ጋር ያደረጉትን ከዚህ በላይ ሳልችልም ብለው ሲያስቡ የመደራደር አቅሜም አሁንስ ተሽሏል ብለው ሲያስቡ የሰላሙን ሊፈርሙ አንድ የሆነ አገር ሊገኙ ይችሉ ይሆን የሚለው ከይሆናል ትንታኔዎች ላይ ተመስርቶ የሚነሳ ጥያቄ ነው። በዚህ ጦርነት በእርግጥ የሚጠቀመው ማን ነው? ሞቱበትን ጦርነት ከሚያካሂዱት አብይና ኢሳያስ የትኛው ያተርፋል? ኢሳያስ አፈወርቂ ለ60 ዓመታት ጦርነት ውስጥ ኖረው በመቶ ሺዎች ሲያልቁ እሳቸውን የረባሹ እንኳን አላገኛቸውም። አብይ ሰባት ዓመት ሊሞላው በተቃረበው ስልጣናቸው ሚሊዮኖችን ፈጅተው በመቶ ሺዎች ወታደሮችም ሲያልቁ እሳቸው አንድም ነገር አልሆኑም። እናም እነዚህ የሌሎችን ነፍስና ገላ እንደ እሳት መሞቅ የሚያስደስታቸው ሁለት መሪዎች የሚመሩት ጦርነት የበለጠ የማንን ስልጣን ያሰነብታል? አሜሪካዊው ወታደር ዳንኤል ኃይሌ ሰሞኑን ያስነበቡት ዘለግ ያለ ትንታኔ ይህንን ጥያቄ በቅጡ ለማብራራት ይሞክራል። እኒህ ወታደር በአሜሪካ መከላከያ ሚኒስቴር ፔንታገን ውስጥ የኬሚካል ባዮሎጂካል፣ ራዲዮሎጂካል እና የኒውክሊየር ጦርነትና ጦር መሳሪያዎች ጉዳይ ላይ የሚሰሩ በጂኦፖለቲካዊ አጀንዳዎች ላይ የሚመራመሩ በተለይም የውልደቴ ቀጣና ነው የሚሉትን የአፍሪካ ቀንድን በጥብቅ የሚከታተሉ ናቸው። የእሳቸውን ረዥም ሐተታ ለእናንተ እንዲመቻ አድርገና አዘጋጅተነዋል። የጽሁፉ መጠሪያ ኢትዮጵያስ ዳንጀረስ ዲሰንት ዘሮድ ቱ ዎር ዊዝ ኤሪትሪያ አፍተር ዘ ሲጅ ኦፍ ትግራይ የሚል ነው። ያገኘነው ደግሞ በዚያ ያሉ የአውሮፓና የአሜሪካ ፕሮፌሰሮች በሚጽፉበትና የቦርድ አባልም በሆኑበት ሞደርን ዲፕሎማሲ በተሰኘው ድረገጽ ላይ ነው። በቀጥታ ወደ ዳንኤል ኃይሌ ትንታኔ እንሻገር። የፕላኔታችን ትልቁ የጦር ሚኒስቴር በሆነው ፔንታገን ውስጥ የሚሰሩትና የካበተ ልምድ ያላቸው ዳንኤል እንዲህ ይጀምራሉ። ጦርነት የሚጀምረው ጥይት በመተኮስ ሳይሆን በማታለልና በማሳሳት ነው። ብሔር አገዝ የፖለቲካ ሁኔታ በከፋፈላት ኢትዮጵያ ውስጥ ደግሞ እውነት ተጨቁኗል። በዚያች ሀገር ሀቅ በፕሮፓጋንዳ ተቀብራ ታሪክን እንደ አዲስ እንጽፋለን ባሉና ስልጣንን ጠቅልለን መያዝ ይገባናል በሚሉ ኃይሎች ውጥረት ውስጥ ትገኛለች። በዚህ የማታለልና የማሳሳት ፕሮፓጋንዳ ውስጥ በአብይ አህመድ አገዛዝ ስር ያለችው ኢትዮጵያ ከኤርትራ ግዛት ቆርሻ ያመጣለሁ የሚለውን ፍላጎት በየቀኑ እያሳደገችው ነው። በሀገራችን ታሪክ ከፍተኛ ቁጥር ያለው ዘመናዊ ትጥቅ የታጠቀ በልዩ ልዩ ሀገራት አስፈላጊ የሚባሉ ወታደራዊ ታክቲኮችን የሰለጠነ የአመራር ብቃትን ያጎለበተ ሰልፍ ብቻ ሳይሆን ውጊያ ማቀድና መፈጸም የሚችል በተግባር የተፈተነ የኢትዮጵያ ኩራት፣ የምስራቅ አፍሪካ ኩራት፣ የአፍሪካ ኩራት፣ የብዙዎች ምሳሌ የሆነው መከላከያ በሪፎርም ባለፉት ጥቂት ዓመታት መገንባት ስለቻላችሁ የአገር መከላከያ ጀነራል መኮንኖች እንኳን ደስ ያላችሁ እንኳን ደስ ያለን ልላችሁ ወዳሉ እኒያ ሪፎርሚስት የተባሉት ዐቢይ ሪፎርምን ወደ ጥግ ገፍተው ጨካኝ አምባገነን ሆነዋል። በአገሪቱ ያለው የብሔር ተኮር ፖለቲካዊ እንቅስቃሴ ለማህበራዊ ትስስሩ ብቻ ሳይሆን ለአገዛዙ ስልጣንም አደገኛ ነው። በዚህ ሁኔታ ውስጥ ወደ ኤርትራ አቅጣጫ የሚከፈት ጦርነት ለዐቢይ ስልጣን የህይወት መድህን የሚሆን ነው። የውስጥ ተቃውሞን ለማፈን የብሔራዊ ደህንነት ስጋትን ውጭ ለማድረግና መንበርን ለማጠናከር የሚያግዝም ይሆናል። ይህ ጦርነት ከኢሳያስ ይልቅ ለአብይ ይጠቅማል የሚያስብለውም የሆነው አብይ ጦርነትን እንደ ሕዝባዊ ማስተባበሪያ መድረክ ይመለከቱታል። አብይ የወጡበት የኦሮሞ ማህበራዊ መሰረት በራሱ ተስፋ ቆርጦባቸዋል። ጠቅላይ ሚኒስትሩ በብሔርተኛ አንጃዎች ላይ ተለጥፈው የመገኘታቸው ምክንያት ተስፋ መቁረጥ ነው። ከእነዚህ አንጻር ስናየው ይህ ጦርነት ለአብይ ከተስፋ መቁረጥ ዋሻ ወጥተው ወደ ተስፋ ማማ እመለስበታለሁ ብለው የሚያስቡት ነው። እንደ ወንፊት የተቀዳደደውን መንግሥታቸውን ለማጠናከር የሚጠቀሙበት ስልት ለእርሳቸው ግዛት ገንጥሎ ወደ ኢትዮጵያ ካርታ መቀላቀል፣ ንጉሳዊ ስርዓትን መመለስ ሳይሆን የስልጣን ህልውና ጉዳይ ነው። ቀይ ባህርን የመቀላቀል አጀንዳም ዋናው ምክንያቱ ይኸው ነው። በቅቡልነት እጦት የሚማቀቀውን ስልጣን፣ በአዲስ አበባ ብቻ የተገደበውን ገዥነት ለማሰንበት ይህን ጦርነት ይፈልጉታል። አማራ ክልልን አይነክ ያደረጉባቸውን የፋኖ ታጣቂዎችን፣ ኦሮሚያንም እንዲሁ ያደረጉባቸውን የኦሮሞ ነጻነት ታጣቂዎችን ለማሸነፍ አንዱ መንገድም ነው ብለው ያስቡታል። እንዲያም ሆኖ ይህ እቅድ አደገኛ ቁማሮች አሉበት። አሁን ኢትዮጵያ በምስራቅ አፍሪካ ወታደራዊ ብልጫ ያላት ሀገር አይደለችም። አለኝ የምትለው ሰራዊቷም ከኦጋዴን እስከ ትግራይ እየተበተነ ነው። ሌላ ግንባር ኤርትራ ላይ መክፈት አያጠነክርም። ይልቁንም ተስፋ ማጣትንና መዛልን ያዋልዳል። በግትር አምባገነናዊ ስርዓት ውስጥ የምትገኘው ኤርትራ በዚህ ጦርነት ቀጥታ የመዋጋት ፍላጎቷ ትንሽ ነው። ግን ውጊያ ከተከፈተባት መግጠሟ አይቀሬ ነው። መዘዙ ግን አያሌ ነው። ክልላዊና ዓለም አቀፍ ተዋናውያንን ስቦ ግጭቶችንም አብዝቶ ምስራቅ አፍሪካን ማለቂያ የለሽ ቀውስ ውስጥ ይከትተዋል። እናም ይህ ስልጣንን ለማስጠበቅ ሲሉ ትልልቅ አደጋዎችን መፍጠር የሚሆንላቸው ዐቢይ ትግራይ ላይ እንዳደረጉት ኤርትራንም ያንኑ ሊያድርጓት መዝመታቸው የማይጠበቅ አይደለም። እኛ ከተነካን ሆርን ኦፍ አፍሪካ ትታመሳለች፣ ትጠፋለች የሚለውን እነሱ አምነው ፈረንጅ አሳምነዋል። ፈረንጅም እንደዛ የሚያስበው ባይ ግን ምስራቅ አፍሪካ ምትታመሰው መጀመሪያ የትግራይ ህዝብ ከተጎዳ፣ አማራ ከተጎዳ፣ ኦሮሞ ከተጎዳ በኋላ ነው። አንተ ሳትጎዳ ሌላ የሚታመስበት እድል የለም። የፔንታገኑ ሰው ቀጥለዋል። የትግራዩ ጦርነት ግብታዊና በድንገት የተጀመረ አልነበረም። የተጠናና የታቀደበት የኤርትራና የኢትዮጵያ ግዛዞች አስልተው የገቡበት ነው። ዓላማቸውም ህወሀትን ከፖለቲካዊ ካርታ ላይ አጥፍቶ ወታደራዊ አቅሙን ማሟሟት ነበር። እናም ከሰሜን ኢሳያስ አፈወርቂ ጦራቸውን ይዘው፣ አብይ ከደቡብ የአገሪቱን ኃይሎች ሁሉ አሰማርተው ትግራይ ላይ ዘመቱ። የእነዚህ ሁለት አምባገነኖች ጥምረት ግን ያልተቀደሰ ጋብቻ ነበር የጋራ ጠላት አለን ከሚለው ውጪ አንድም በጎ አጀንዳ ያልነበረው። ጦርነቱ ትግራይን ከማውደም በዘለለ የኢሳያስንና የአብይን አካባቢያዊ ፍላጎትም ለማሳካት ያገለገለ ነበር። የትግራይ ጦርነት በአፍሪካ ዘመናዊ ታሪክ ውስጥ ከታዩ እጅግ ጨካኝ ጦርነቶች አንዱ ነው። እንዲያም ሆኖ በአፍሪካ መገናኛ ብዙሃን የረባ ሽፋን ያልተሰጠው፣ ያለም አቀፉ ማህበረሰብም ችል ያለው ጉዳይ ነው። አብይ መላ ትግራይን ከበው ምግብና መድኃኒት፣ ነዳጅና ኤሌክትሪክም እንዳይደርሰው አድርገው የትግራይን ህዝብ ከሌላው ኢትዮጵያዊ ነጥለው ሲያጠቁትና በህዝብ ላይ ጄኖሳይድ ሲፈ ሲፈጽሙ በመጨረሻ ድልን ከኢሳይያስ ጋር የማጣጣም ህልም አንግበው ነበር። ጦርነቱም ህወሓት ላይ ያነጣጠረ መሆኑ ቀርቶ መላ ተጋሩን ኢላማ ያደረገ ሆነ። የትግራይ ሰው ሁሉ በኢትዮጵያ ውስጥ አደጋ ውስጥ የወደቀበት ሆነ። ከዚህ ሁሉ በኋላ የተፈረመው የሰላም ውል ኢሳይያስንና አብይን ግንባር ፈጥረው ወደ ጦርነት እንዲገቡ ያደረጋቸውን ምክንያት ሳይፈታው ቀረ። የሰላም ስምምነቱ የትግራይ ሰራዊትን አላስወገደውም። ይልቁንም አቁስሎ በቀልን የሚያሰላሰል አድርጎታል። የዚህ ሰራዊት ቀዳሚ አጀንዳ የአብይ አህመድን አገዛዝ ማስወገድ ነበር። ከሰላም ስምምነቱ በኋላ ግን ይህ ጦር በኤርትራ ደቡባዊ አቅጣጫ ተበሳጭቶ እንዲከማች ሆኗል። አሁን የአብይ ስልጣን በሁለት አቅጣጫዎች መካከል የቆመ ነው። አንድም የትግራይ ክልል ዳግመኛ የእሳቸውን ፖለቲካዊና ወታደራዊ አቅም እንዲሁም ስልጣን የማይገዳደር ማድረግ፣ ሁለትም ትግራይ ከኤርትራ ጋር አብሮ ልክ መንግስቱ ኃይለማርያምን እንዳሳደደው ያለ አደጋ እንዳይወለድ የሚያደርግ ሁኔታ መፍጠር ነው። ለኢሳይያስ አፈወርቂ የትግራይ ጦርነት በአብዛኛው ግላዊ ነበር። የኤርትራው አገዛዝ ዓላማ የህወሀትን ወታደራዊ ተጽዕኖ ማስወገድ ቢሆንም ትክክለኛው ዓላማ ግን የትኛውም የኤርትራ ፖለቲካዊ ድርጅት በስደትም ላይ ያለ የፖለቲካ ተቋም ሻቢያን መቃወም እንደማይችል ማረጋገጥ ነበር። ይህ ጦርነት በኤርትራውያንና በተጋሩ መሃል የማይሽር ቁስል በመፍጠር በሁለቱ ህዝቦች መካከል ምንም አይነት በጎ ትብብር የማይታሰብም በማድረግ ጠላት አለብህ እያለ ሻቢያ የአገሩን ህዝብ ለተጨማሪ ዘመን እንዲገዛው ሌላ ዕድል ፈጥሯል። የሰላም ስምምነቱ ለኢሳያስ አፈወርቂ አገዛዝም የሰጠው ሌላ ዕድል አለ። ይኸውም አጠገቡ ያለው የትግራይ ክልልና ኤርትራውያን በአጠቃላይ በትግርኛ ተናጋሪዎች ትብብር እንዳይወገድ የሚያደርገውን ምቹ ሁኔታ ፈጥሯል። ግራ የተጋባው የተከፋፈለውና የተገፋው ትግራይ አሁን ለኢሳያስ ስልጣን ስጋት አይደለም። እዚያ መገሻ ናይ ዶክተር ራቢ ተዳናጉያ ፈሊጥና ዳናጉና መቀረት ክትረክም ምእንቲ ነዋረትካዋሃልላ እንኳ ሓጎሰካ እንኳ ሓጎሰካ ነዚ ህዝብ ንህዝቢ ኢትዮጵያ ንክል ቶም ህዝብታት እንኳ ሓጎሰኩም በዛ አጋጣሚ እዚ ሎሚ ህዝቢ ትገለጸው አሜሪካዊ ወታደር ቀጥለዋል። የትግራይ ጦርነት በኢትዮጵያ ውስጥ የሚካሄድ የእርስ በርስ ጦርነት ሆኖ እንዳይበቃና ቀጠናዊ መልክ እንዲኖረው ያደረጉት የኤርትራን ሰራዊት የጋበዙት ጠቅላይ ሚኒስትር አብይ ናቸው። ጠቅላይ ሚኒስትሩ ሻቢያን ባያስገቡት ኖሮ የትግራይ ሰራዊት አዲስ አበባ መድረሱ እሳቸውም እንደ መንግስቱ ኃይለማርያም መፈርጠጣቸው አይቀርም ነበር። የትግራይ ጦርነት የኤርትራን ጥቅም የሚያስከብርም የሚያስጠብቅም ሳይሆን የኢሳያስ አፈወርቂን የግል በቀል ለማርካት የዋለ ነበር። የኤርትራ ሉዓላዊነት አደጋ ውስጥ የሚጥል ውጤት የሚኖረው ግን ደግሞ የኢሳያስን ስልጣን የሚያሰነብት እውነትም ነበረው። ኤርትራ የምትመካበት የነጻነት ጥያቄ አሁን አደጋ ውስጥ ወድቋል። በአንድ በኩል በኢሳያስ አፈወርቂ የጭቆና በትር አገሪቱ እየሞተች ነው። ኢሳይያስ አፈወርቂ ከስድስት ዓመታት በፊት አብይን አስመራ ጠርተው ባደረጉት ንግግር ባለፉት 2 ዓመታት አልከሰርንም ያሉበት ምክንያት ግን ግልጽ ነው። የእሳቸው ስልጣን ከባድመ ጦርነት በኋላ ተርፏል። በተሟላ አምባገነናዊነትና ከልካይ በሌለበት ሁኔታ እንዲቀጥሎ ያደረጋቸው ሁኔታ የተፈጠረበትን ዘመን እሳቸው ኬሳራ ያልነበረበት ብለው መናገራቸው ለዚህ ነው። አሁን መንገዱ ኢሳያስ ወደሚወገዱበት አቅጣጫ የሚወስድ ይመስላል። ይህ አገዛዝ ይወገድ ዘንድ በዋናነት ወሳኝ ኃይል የሚወጣው ከዛው ከኤርትራ ሰራዊት ውስጥ መሆኑ ግን አይቀርም። በዝቅተኛ ደረጃ ላይ ያሉ ወታደሮች በቃን ሊሉ ይችላሉ። ጄኔራሎቹ እንኳን ይህ አገዛዝ እንዲወገድ እንደማይፈቅዱና እንደማይፈልጉ የታወቀ ነው። ለነሱ አሁን ያለው ሁኔታ ተመችቷቸዋልና እንዲቀጥል ፍላጎታቸው ነው። ሁለተኛዎቹ ብርጌድን አህመዱ ተብለው የሚጠሩት የተቃዋሚዎች ቡድን ስብስቦች ናቸው። ግን የአብይ አህመድ የመስፋፋት አጀንዳ ላይ ዝም በማለታቸው ለኤርትራ ያላቸውን ታማኝነት ጥያቄ ውስጥ የሚጥሉባቸው ሰዎች እየተሰሙ ነው። አሁን ባለው የአብይ አህመድ ፍላጎት ስር ባለችው ኢትዮጵያ ምድር የሚቋቋም ጸረ ሻቢያ ወታደራዊ የሆነው የፖለቲካ እንቅስቃሴ የኤርትራን ሕዝብ ድጋፍ ያገኛል ማለት ከባድ ነው። የሆነው ሆኖ ወትሮንም ቢሆን ሰላምና ጸጥታ ለራቀው የአፍሪካ ቀንድ የኢትዮጵያና የኤርትራ ጦርነት ተጨማሪ ቀውስ ከመሆን ውጪ በጎ ውጤት ይኖረዋል ተብሎ አይጠበቅም። ለስልጣናቸው የሚፈልጉትን ይህንን ጦርነት አብይ ይፈጽሙታል። ኤርትራም ዋጋ መክፈሉ አይቀርም። አብይና ኢሳያስ ለስልጣን ሲሉ ሁሉንም ነገር መስዋዕት ሊያደርጉ እንደሚችሉ ይታወቃል። ኢሳያስ ግን ለስልጣን ሲሉ መጨረሻ ላይ ኤርትራን ራሷን መሥዋዕት ሊያደርጓት ይችላሉ። አንድ መሰረታዊ ጥያቄ ግን አለ። ይኸውም በህዝባቸውና በወገናቸው ላይ የጨከኑት የዘር ማጥፋትም የፈጸሙት ጠቅላይ ሚኒስትር አብይ በአድና የሌላ አገር ህዝብ በሆነው የኤርትራ ህዝብ ላይ የሚፈጽሙት ጭካኔ እንዴት ያለ ይሆን የሚለው ነው የተከበራችሁ የኢትዮ ፎረም ቤተሰቦች አሜሪካዊ ወታደርና የጂኦፖለቲካዊ ጉዳዮች ተንታኙ ዳንኤል ኃይሌ የጻፉት ጽሁፍ ይህንን ይመስል ነበር መልካሙን ሁሉ በመመኘት በዚሁ እንሰናበታለን